ሰላም ሰላም፣ እንዴት ናችሁ የደሱ ሄልዝ ትዩብ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የምፈልገው ስለ ኩፍኝ በሽታ፣ በተለይ ደግሞ የኩፍኝ በሽታ እንዴት ነው ከሰው ወደ ሰው ሊተላለፍ የሚችለው፣ በኩፍኝ የተጠቃ ሰው ምንምን ምልክቶችን ያሳያል፣ አጋላጭ ነገሮች ምንምን ናቸው፣ እንዴት ነው ህክምናው የሚሰጠው፣ ሌላው ደግሞ እንዴት ነው መከላከል የምንችለው የሚለውን እናያለን ማለት ነው። እዚህ በተጨማሪ ኩፍኝ በጊዜ ካልታከመና ቶሎ ካልታከመ ምንምን አይነቱ አይነት የሆኑ የሆነው የጤና ችግሮችን ሊያስከትል ይችላል የሚለውን በደንብ አብረን እናያለን ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሲሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን ለመጀመር ሞክሩ። ነባር ቤተሰቦችም ዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሽር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ ሚዝል እንግዲህ ተላላፊ የሆነ የበሽታ አይነት ነው። የሚዝል በሽታ ሚዝል ቫይረስ በሚባል የቫይረስ አይነት የሚመጣ የበሽታ አይነት ነው። በበሽታው የተጠቃ አንድ ሰው እንደሚታወቀው ሲተነፍስ፣ ሲያስነጥስ እና ሲስል ቫይረሱ ወደ ሌላው ሰው ሊተላለፍ ይችላል ማለት ነው። ኩፌ እንግዲህ ሁሉንም የእድሜ ክልል የሚያጠቃ ቢሆንም የተለመደው ግን ህፃናትን፣ የበሽታ የመከላከል አቅማቸው ዝቅ ያሉ ሰዎችን፣ የምግብ እጥረት ያለባቸውን ህጻናት፣ ቫይታሚን እጥረት ያለባቸውን ህጻናትና ሰው በበዛበትና በተጨናነቀ አካባቢ የሚኖሩ ህጻናትን በጣም ያጠቃል ማለት ነው። አንድ ሰው እንግዲህ በበሽታው ከተጠቃ በኋላ ምልክቶቹን ለማሳየት ከሰባት እስከ አስራ አራት ቀን ሊወስድበት ይችላል ማለት ነው። መጀመሪያ የሚታይ ምልክቶችን ስናይ እንግዲህ ትኩሳት ይኖራል። በተለይ ደግሞ እስከ አርባ ዲግሪ ሴልሲየስ ሊደርስ የሚችል የትኩሳት አይነት ይኖራል። የአፍንጫ ፈሳሽ መብዛት ሊኖር ይችላል። የአይን መቅላትና ማልቀስ እንባን በማለትም ሊኖር ይችላል ማለት ነው። ሌላው አፍ ውስጥ ነጫጭ ነጠብጣቦች ወይም ደግሞ ኋይት ስፖት ለንጠራቸው ሊኖሩ ይችላሉ ማለት ነው። ከነዚህ ምልክቶች እነዚህ ምልክቶች ከታዩ እንግዲህ ከሶስት ከአምስት ቀናት በቆዳ ላይ ሽፍታ ሊከሰት ይችላል ማለት ነው። ሽፍታዎች እንግዲህ ደቃቅ የሆነው ትናንሽ ደቃቅ የሆነው ጉብታ የሌላቸው ሲሆኑ ከቆዳ ቀለም ለየት ያሉ ናቸው ማለት ነው። ከዚህ በተጨማሪ ደግሞ እርስ በርሳቸው የተገናኙ ናቸው ማለት ነው። ቀለማቸውን ስናይ ደግሞ ቀይ፣ ቡናማ እና ወይን ጠጅ የመሳሰሉ ናቸው ማለት ነው። እነዚህ ሽፍታዎች እንግዲህ ከሰው የቆዳ ቀለም ለየት ያሉ እና ማይመሳሰሉ ናቸው ማለት ነው። ሽፍታው እንግዲህ ከራስ ቅል በመነሳት አንገትን በማካለል ሙሉ የሰውነትን ክፍል ሽፍታው ሊከሰት ይችላል ማለት ነው። በኩፍኝ በሽታ የተጠቃ ሰው እንግዲህ ሽፍታው ከመውጣቱ ከአራት ቀን በፊትና ከወጣ ከአራት ቀን በኋላ በሽታውን ወደ ሰዎች የማስተላለፍ አቅሙ በጣም ከፍ ይላል ተብሎ ይታሰባል ማለት ነው። ኩፍኝ እንግዲህ ተላላፊ በመሆኑ ከዚህ በፊት ያልተያዙ እና ክትባት ያላገኙ ሰዎችን በተለይ ደግሞ ህጻናትን ወደ እነሱ እንዲተላለፍ ምክንያት ይሆናል ማለት ነው። ነገር ግን ኩፍኝ አንድ ሰው ከተያዘ በኋላ ዙሮ በሽታ ይዞ ማለት ነው። ምክንያቱም ሰውነታችን የራሱን አንድ ቦዲ ወይም የበሽታ የመከላከል አቅምን ሊያጎለብት የሚችሉ ነገሮችን ፕሮዲስ ስለሚያደረግ ሚዝል ዙሮ እንዳይዘን ሊይዘን አይችልም ማለት ነው። አብዛኞቹ በኩፍኝ የተያዙ ሰዎች እንግዲህ እስከ ሁለት ሳምንት አካባቢ ሊያገግሙ ይችላሉ ማለት ነው። አንዳንዶች ላይ ግን ውስሰ የሆነ የጤና ችግር ከማስከተሉን በላይ ለሞት ሊዳረግ ይችላል ማለት ነው። በተለይ ደግሞ እድሜያቸው ከአምስት ዓመት በታቸው ህጻናትን፣ የበሽታ የመከላከል አቅማቸው የተዳከሙ ሰዎች ሆስፒታሎችን ያልተከተቡ ህጻናትን በሽታው በጣም ይጸናባቸዋል ማለት ነው። ወደ አጋላጭ መንገዶች ስንመጣ እንግዲህ አንደኛው ያልተከተቡ ህጻናትን በዚህ ተጋላጭ ናቸው ተብሎ ይታሰባል። ሁለተኛ ደግሞ የበሽታ የመከላከል አቅማቸው የተዳከሙ ሰዎችን ለምሳሌ ኤች አይ ቪ ያለባቸው፣ ካንሰር፣ ፕሬግናንት ወይም ደግሞ ነፍሰ ጡር እናቶችን እንዲሁም ደግሞ የቫይታሚን እጥረት ያለባቸው ህጻናትን፣ ሰው በበዛበትና በተጨናነቀ ኤንቫይሮመንት የሚኖሩ ህጻናትን እና ደግሞ የምግብ እጥረት ያለባቸውን ህጻናት ይህ ሪስክ ፋክተሩ በጣም ወይም ደግሞ አጋላጭ መንገዱ ከፍ ይላል ተብሎ ይታሰባል። ወደ ትሪትመንቱ ስንመጣ ወይም ደግሞ ወደ ህክምናው ስንመጣ ፍቱን መድኃኒት የለውም። እንግዲህ የሚዝልስ ቫይረስ ስለምንጠራው ማለት ነው። ነገር ግን ምልክቶችን ወይም ደግሞ ሳፖርቲቭ ኬር መስጠት ይችላል ማለት ነው። ለምሳሌ በቂ ፈሳሽ አንድ ሰው እንዲወስድ፣ አንድ ህጻናት ሲታመሙ በቂ ፈሳሽ እንዲወስዱ ይመከራል። ምክንያቱም ዲሃሪያ እና ቮሚቲንግ ወይም ደግሞ ማስመለስ እና ማስታወክ ስለሚኖር እሱን ለመተካት እንደ ኦአርኤስ እና ፍሉድ ሊወስዱ ይችላሉ ማለት ነው። እዚህ በተጨማሪ እረፍት እንዲያገኙ ይመከራል ወይም ደግሞ ቤድሬስት እንዲያገኙ ይመከራል ማለት ነው። ሌላው ቫይታሚን ኤ ሳፕለመንት እንዲወስዱ በተለይ ደግሞ ከታመሙ በኋላ ሁለት ጊዜ የቫይታሚን ኤ ጠብታ እንዲያገኙ ህጻናት ይመከራል ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ሙቀት ስለሚኖራቸው ወይም ደግሞ ህመም ስለሚኖራቸው ይህም ማስታገሻ እንዲሁም ደግሞ የሙቀት ማብረጃ ክኒን እንዲሁም ደግሞ በሲረፕ መልክ ሊሰጣቸው ይችላል ማለት ነው። ከዚህ በተጨማሪ የሳምባ ምች ካለ በተለይ ደግሞ ሳምባ ምች በሚኖርበት ጊዜ ኦክስጂናቸው ዝቅ ስለሚችል ኦክስጂን ሳፖርት ሊያስፈልጋቸው ይችላል። ከዚህ በተጨማሪ የሳምባ ምቹን ለማዳን አንቲባዮቲክስ ወይም ደግሞ መድኃኒት ሊወስዱ ይችላሉ ማለት ነው። ወደ ፕሬቨንሽን ሜካኒዝሙ ስንመጣ ወይም ደግሞ መከላከያ ዘዴዎች ምንም ናቸው የሚለው ስናይ አንደኛ ክትባት፣ ህጻናትን በጊዜው ማስከተብ ነው። በተለይ ደግሞ ህጻናት ከተወለዱ በኋላ ዘጠኝ ወራቸው ላይ የመጀመሪያ ክትባታቸውን የሚዝል ክትባታቸውን ያገኛሉ። ይሄ የሚዝል ክትባት ሰማንያ ሰባት ፐርሰንት አካባቢ የመከላከል አቅም አለው ማለት ነው። ሁለተኛውን የሚዝል ክትባት ደግሞ አንድ ዓመት ከሶስት ወራቸው አካባቢ ይከተባሉ ማለት ነው። ይህም በሚከተቡበት ጊዜ ደግሞ ዘጠና ሰባት ፐርሰንት አካባቢ በሽታውን የመከላከል አቅም አለው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ የታመሙ ህጻናት በሚታመሙበት ጊዜ ቤት ላይ ቁጭ እንዲሉ ማድረግም ትልቅ አንዳንድ መከላከያ ዘዴ ነው ማለት ነው። ምክንያቱም በሽታውን ወደ ተለያዩ ሰዎች እና ህጻናት እንዲያስተላልፉ ማድረግ ይቻላል ማለት ነው። በመጨረሻ ደግሞ እንግዲህ ኩፍኝ በጊዜ ካልታከመና ቶሎ ትሪክ ካላደረግነው ውስብስብ የሆነ የተለያዩ ጤና ችግሮችን ወይም ደግሞ ኮምፕሊኬሽኖችን ሊያስከትል ይችላል ማለት ነው። የመጀመሪያው ዲሃይድሬሽን ወይም ደግሞ የሰውነት የፈሳሽ መጠንን ሊያሟጥ ይችላል ማለት ነው። እንግዲህ ቅድም እንዳልነው ዲሃሪያ እና ቮሚቲንግ ወይም ደግሞ ማስመለስ እና ማስታወቅ ሊሆን ስለሚችል ይህንን እንደ ዲሃይድሬሽን ነገር ወይም ደግሞ የፈሳሽ መጠናችን እዝቅ እንዲ ሊያደረግ ይችላል ማለት ነው። ከዚህ በተጨማሪ የጆሮ ኢንፌክሽን ያስከትላል ወይም ደግሞ ኦታይተስ ሚዲያ ለምንጠራውንም ሊያስከትል ይችላል ማለት ነው። የአየር ቧንቧ ኢንፌክሽን ወይም ደግሞ ብሮንካይተስ ለምንጠራውም ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ የሳምባ ምቺ ወይም ደግሞ ኒሞኒያ ቅድም ያለው ማለት ነው። እሱንም ሊያስከትል ይችላል። ሌላው ደግሞ የአንጎል እብጠት ወይም ደግሞ ኢንሴፋላይተ ስለሚጠራውንም ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ ደግሞ የነርቭ ችግሮችን ነርቭ ውስስ የሆነ የነርቭ ችግሮችንም ሊያስከትል ይችላል ማለት ነው። ሌላው ደግሞ የልብ ህመም ሊያስከትል ይችላል። ስለዚህ ሚዝል ቶሎ ካልታከመና ቶሎ ትሪክ ካላደረግ ነው እነዚህ አይነት ውስስ የሆኑ የጤና ችግሮችን ሊያስከትል ይችላል ማለት ነው። እንግዲህ ዛሬ ጥሩ ግንዛቤ ስለ ኩፍኝ በሽታ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ስለዚህ ሌሎች እንዲደርስ ላይክና ሽር ማድረጋችሁን አትርሱ። ሌላ ቪዲዮ ስለቅ ደግሞ ለእናንተ ኖቲፊኬሽን እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ባይ ባይ።